ገዝ ሙጋጌ በወረዳው የጋርሳ ሀኒቃ ቀበሌ አርሶ አደር ናቸው። በሁለት ሄክታር ማሳቸው ላይ የአሪቲ ምርት የተከሉ ሲሆን ከሀያ ሺ ብር በላይ እንደሚያገኙ ነው የተናገሩት። ምርቱ በቀበሌው ገና እየተለመደ መሆኑን የሚናገሩት አርሶ አደሩ ምርቱን እያስፋፉ መሆናቸውን ተናግረዋል። ሌላኛው አርሶ አደር አዶዬ ጾና በበኩላቸው በተለይም የአሪቲ ምርት ከሌሎች የግብርና ምርቶች ባሻገር ለአካባቢው አርሶ አደሮች ተጨማሪ የገቢ ምንጭ መሆኑን ተናግረዋል። የምርቱ ተፈላጊነት የመጨመሩን ያህል የገበያ ትስስር በቀጣይ የሚፈጠር ከሆነ ገበያቸው እንደሚያድግ ገልጸው የተሻለ የገበያ አማራጭ እንዲኖር ጠይቀዋል። የካምባ ዙሪያ ወረዳ ግብርና ጽህፈት ቤት ኃላፊ አቶ ሴሎ ይመር እንደሚሉት በወረዳው ሁለት መቶ አስር ሄክታር መሬት በቡናና ቅመማ ቅመም ለመሸፈን ከታቀደው 183 ሄክታር መሬት ተሸፍኗል። ከቅርብ ጊዜ ወዲህ ደግሞ በወረዳው እየተለመደ ያለው የሀሪቲ ምርት የአርሶ አደሩን ትኩረት የሳበ መሆኑን አቶ ሴሎ ገልጸው በመቶ ሄክታር ማሳ ተከላ ተካሂዷል ብለዋል። ከዚህ በፊት የተለመደው ልክ እንደ ካምባ ዙሪያ ወረዳ ይሄ ከዚህ ከፍ ብሎ የዚህ የጋር ሳንቃ ቀበሌ ሆኖ ጊትሳም ሚባል ነው፣ ውሳለ ነው፣ ሶሞም ሚባል አለ፣ እዛ ጋር አለ። እነኚህ ትንሽ ተጠቅሞ ቆይተዋል። አሁን ደግሞ በጣም እያስፋፋ ነው። አርሶ አደሩም በጣም ፍላጎቱ አለው። ውጤትም እየታየ ነው። ሰኞ ገበያ ቆርጦ ያስገባሉ። ከዚህ ደግሞ ወደ ማዕከላዊ ገበያ የሚወስዱ ሰብስቦ ከሌሎች አካባቢዎችን ይዞ ይሄዳሉ። ካንባ ገበያ ያስገባሉ። ለቤት ውስጥ ፍጆታ አሁን ጥሩ እየተጠቀሙ ከዛ ለምደው እያስፋፉ ማሳቸውንም ይ እንደሚታዩት ይሄ ከዚህ በፊት ጤፍ ወይም በቆሎ ወይም ከብት አንድ ሲዝን ለከብቶች መዋያ ቲቶ ሌላው ሚሰሩትን ነው። አሁን በዚህ ልክ እያስፋፉ ይኸው እንደሚተክሉትም ይሄ ዙሪያውን እያለመለ አርሶ አደሩ ተነሳሽነቱ በጣም ጨምረዋል። ውጠቱም አለው። ውጠትም አለው። ሽጦን ገንዘብ ይጠቀማል፣ ቤቱ ይጠቀማል። አሁን እዚህ ካምባ ዙሪያ ወረዳ ብትሄድ እሱ አይጠቀም እሱ የሌለበት ቤት የለም። የአርሶ አደሩ የማምረት አቅም እንዲጨምር ሙያዊ ድጋፍ እየተደረገ እንደሆነ ገልጸው ከማዕከላዊ ገበያ ጋር ትስስር ለማድረግ በትኩረት እየተሰራ መሆኑንም አቶ ሴሎ አብራርተዋል። ዞኑ ለቅመማ ቅመም አመቺ አየር ጸባይ ያለው በመሆኑ በስፋት ለማልማት እየተሰራ መሆኑን የጋሞ ዞን ግብርና መምሪያ ኃላፊ አቶ ማጌሶ ማሾሌ ተናግረዋል። ከቡናው ባሻገር በቅመማ ቅመምም ትልቅ አቅም አለን ዞናችን ትልቅ አቅም አለው። ከዚህ አኮያ ዝንጅብልን ብንመለከት አሪትን ብንመለከት፣ ሮዝሜሪ እያለን መቁጠር እንችላለን ማለት ነው። እነኚህንም ባላቸው ጸጋ መሰረት በሁሉም ቦታዎች ላይ ሳይሆን ብቃት ባለ ሁኔታ መስራት የምንችለው የትኛውን ቅመማ ቅመም አይነት የት ቦታ ላይ ነው የሚለውን በለየ ሁኔታ ነው የሚሰራው። ዘንድሮ ላይ ትንሽ ለየት ባለ ሁኔታ ሰፋ አድርገን ደግሞ የሰራነው የአሪት ትምህርት ነው። የአሪት ትምህርት ካምባ አካባቢ ላይ ወደ ሀኒቃ የሚባል ቀበሌ አካባቢ ላይ በጣም ከፍተኛ ምርት እየተመረተ ነው የሚገኘው። ከዚህ በፊትም አሁን ዘንድሮ ላይ ያደረግ ነው ምንድ ነው፣ አንድ አካባቢ ላይ ሰብሰብ ብሎ ኩታ ገጠም መልክ እንዲኖረው አድርገን እየሰራ እንገኛለን። በዚህም ዘንድሮ ያ ልምድ ልውውጥ ከተደረገ በኋላ ቀጣይ ላይ ይሄንን ማስፋት የሚችሉ አካባቢዎች ላይ ለማስፋት በሚሆን መንገድ በልዩ ጥንቃቄ ስራዎችን እየሰራ እንደምንገኝ ተጨማሪ ለመግለጽ ፈልጌ ነው።